አስደንጋጩ የወጣቱ ሞት ከተሰማ በኋላ ብዙሃን ጓደኞቹ ማመን አቃተኝ እያሉ እንባቸውን አፍስሰዋል። ወላጆቹ ነገሩ እውነት ይሁን ውሸት ግራ ገብቷቸው ሰማይ መሬቱ ተደፍቶባቸው በከባድ ሐዘን ውስጥ ይገኛሉ። የአርባ ምንጭ ዩኒቨርሲቲ ተማሪዎች በድንጋጤ የሚሆኑትን ማጥተዋል። ልጁ ሲታይ ለአይን የቀረበ መልካም ወጣት ነው። ጨዋነቱ የተመሰከረለት የሚጎዱና ልክ ያልሆኑ ቦታዎች ላይ የማይገኝ ለናት ላባቱ ታዛዥ ነው። ከሁሉም ጋር ተግባቢ ከመሆኑ የተነሳ ብዙ ሰዎች ጋር ይተዋወቃል፣ ተወዳጅ ነው። ይህንን ሁሉ የሚባልለት ወጣት ብሩክ ታምራት ተብሎ ይጠራል። ከሰሞኑ ታዲያ ያልተጠበቀ ያልታሰበና ይሆናል ተብሎም ያልተገመተ ድንገተኛ ሞት አጋጥሞታል። ወጣቱ የሞተበት ምክንያት አነጋጋሪ ሆኗል። ምን አጋጠመው? ጓደኞቹስ ምን አሉ? ብሩክ ምን አይነት የህይወት መንገድ ያሳለፈ ሰው ነበረም? ሁሉንም በዝርዝር እንመለከተዋለን። ሰላም እንደምን አላችሁ! የተወደዳችሁ ጎራ ስቱዲዮ ቤተሰቦቻችን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጎን በአክብሮት እንጠይቃችኋለን። ዛሬም ከአርባ ምንጭ ዩኒቨርሲቲ በኩል የተሰማውን አሳዛኝ ዜና አንስተን የብሩክን ድንገተኛ ህይወተ ህልፈት ምን እንደሆነና ምን እንዳጋጥመው በዝርዝር ልንመለከት ወደናል። ወደ መሰናዶ እንሻገራለን። ብሩክ ታምራት አስተዳደጉ መልካም ነው። ለወላጆቹ ውድ ስጦታ፣ ለጓደኞቹ መልካም ወዳጅ፣ ለአካባቢው ሰዎች ድምቀት ሆኖ ያደገ ልጅ ነው። የሃይስኩል ትምህርቱን የተከታተለው በሐዋሳ አዲስ ከተማ ክፍለ ከተማ ውስጥ በሚገኘው ሁለተኛ ደረጃ ትምህርት ቤት ነበረም። ዘጠነኛና አስረኛ ክፍልን እንዳጠናቀቀም በዚያው ግቢ ውስጥ ወደ መሰናዶ ትምህርት ቤት ተሸጋገረም። የእሱን ሞት ሰምቶ ሐዘኑን የገለጸው ጓደኛው የ12ተኛ ዲ ክፍል ውስጥ አብረው እንደተማሩም ብዙ የጓደኝነት ጊዜያትንም እንዳሳልፉ ያስታውሳል። ብሩክ የሐዋሳ የህይወት ብርሃን ቤተ ክርስቲያን አገልጋይ እንደነበረም የሚያውቁት ይናገራሉ። እንዲያውም በቤተ ክርስቲያኗ ውስጥ የሚያውቁት የቅርብ ጓደኞቹ ኩንዬ ብለው ይጠሩትም ነበረም። በቤተ ክርስቲያኗ በቴክኒክ ዘርፍ ውስጥ ያገለግል እንደነበረም የቸርቹ ሰዎች አክለው ገልጸዋል። አሁን ታዲያ ድንገተኛ ሞቱን የሰሙት የቸርቿ አገልጋዮችም ለቤተሰቦቹ ለጓደኞቹና ለቤተ ክርስቲያኗ ምዕመናን ሁሉ ከፍ ያለ መጽናናትን እንመኛለን ብለው መልእክታቸውን አስቀምጠዋል። ወጣቱ ብሩክ የ12ኛ ክፍል ትምህርቱን ካጠናቀቀ በኋላ ዩኒቨርሲቲ ለመግባት ማለፍ የሚጠበቅበትን ፈተና በሚገባ በመወጣት አራት የትምህርት ዓመታትን ለማሳለፍ ቆርጦ ተነሳም። እንዲማርባቸው ከመረጣቸው የመንግሥት ዩኒቨርሲቲዎች መካከልም አርባ ምንጭ ዩኒቨርሲቲ ደረሰው፣ ደስም አለው። በዩኒቨርሲቲው በሳውላ ካምፓስ ውስጥ የፋይናንስና ኢኮኖሚ ልማት ትምህርት ክፍልን ተቀላቀለም። በዚህም ትምህርቱን እየተማረ ሁለት ዓመታትን ገፋም። በእነዚህ ጊዜያት በነበረው ንቁ ተሳትፎና ተግባቦትም የተነሳ የትምህርት ክፍሉ ተወካይ በመሆን ተማሪዎች ከመምህራን ጋር ተግባብተው እንዲቀጥሉም ከመምህራን የሚመጡ ጉዳዮችን ግልጽ በሆነ መንገድ ለተማሪዎች በማድረስና ሌሎችን ተግባራትን በማከናወን ለትምህርት ሂደቱ ቁልፍ ሚና እንደነበረው ተመስክሮለታል። ታዲያ ከሰሞኑ የተከሰተው ድንገተኛ ሞቱ ከምን የመነጨ ነው? እንዴትስ ሊከሰት ቻለ? የሁሉም ሰው ጥያቄ ነው። ዕለቱ የካቲት 25 ቀን 2017 ዓ.ም ነበር። በማለዳ ሲነሳ ጤናው መልካምም ነበር። ከመታጠቢያ ቤት ተመልሶ ልብሱን ለብሶ ከተዘገጃጀ በኋላ ከማደሪያ ክፍሉ ተነስቶ ቁርስ ለመቅመስ ነበር ሄደው። በወቅቱ ታዲያ ቁርሱን በላ ወይስ ደግሞ ምግቡን ከመቅመሱ ቀደም ብሎ ነው ሕይወቱ ያለፈው? ቁርሱን ስ ቀምሶ ከሆነ በዩኒቨርሲቲው ካፌ ውስጥ ነው ወይስ ሌላ ቦታ ነው? እነዚህ ጥያቄዎችን የሚመልስ ግልጽ የሆነ መረጃ እስካሁን አልወጣም። በኋላ ታዲያ በግቢው አስደንጋጭ ዜና ተሰማም። ያ በባህሪው ትሁትና ታዛዥ ብዙ ስክነትና መረጋጋት የሚታይበት በአካባቢውና በተማሪዎች ዘንድ ተወዳጅ የሆነው ወጣት ብሩክ ታምራት ሕይወቱ አለፈ የሚል አስደንጋጭ ዜና ነበረም። በዕለቱ ከጧቱ ሁለት ሰዓት በሆነ ጊዜ ሕይወቱ እንዳለፈ መረጃዎች ይጠቁማሉ። ከዶርሙ ተነስቶ ሲወጣ የተመለከቱት ተማሪዎችም ወሬውን ለማመን ተቸገሩም፣ በሐዘንም ተረበሹ። የዩኒቨርስቲው አስተዳደር ሠራተኞችም ሆኑ መምህራን እንባቸውን አፈሰሱ። በኋላ በአርባ ምንጭ ዩኒቨርሲቲ በሳውላ ካምፓስ የፋይናንስና ልማት ኢኮኖሚክስ ትምህርት ክፍል ሁለተኛ ዓመት ተማሪ ብሩክ ታምራት በድንገት ሕይወቱ አልፈዋል የሚለው መረጃ በፌስቡክ በኩል ተሰማም። ይህም ለመላው ኢትዮጵያን ሐዘንን የፈጠረ ክስተት ሆነም። አርባ ምንጭ ዩኒቨርሲቲ በተማሪው ህልፈት የተሰማውን ጥልቅ ሐዘን የገለጸ ሲሆን ዩኒቨርስቲው በበኩሉ ለተማሪው ቤተሰቦችና ዘመዶች ጓደኞችም፣ እንዲሁም ለመላ ዩኒቨርስቲው ማህበረሰብ መጽናናትን መመኘቱን ከፌስቡክ ገጹ ያገኘነው መረጃ ያመላክታል። ይህ ዜና ከተሰማ በኋላ በርካታዎች በማህበራዊ ሚዲያ ተቀባብለውታል። አንዳንዶች ድንጋጤያቸውን አስፍረዋል። ሌሎቹ ደግሞ ምን አጋጠመው ወንድማችን እያሉም ገልጸዋል። የተቀሩት አንተ ታዛዥ፣ አንተ ትሁት፣ መልካም ወንድም እያሉ ከማለፉ በፊት የሚያውቁትን ባህሪውን እየጠቀሱም አዝነዋል። የከባድ ሀዘን ያጋጠማቸው ቤተሰቦቹ እንዴት ይሆኑ፣ አብረውት ያደጉት ጓደኞቹና ወዳጆች ውስጥ እንዴት ችለውት ይሆን እያሉ ያሳሰባቸውን የጻፉም አልጠፉም። ከዚህም ባለፈ ወላጆቹንና ጓደኞቹን የሐዋሳ ወዳጆቹንና የዩኒቨርስቲውን ማህበረሰብ ጨምሮ በዚህ ሀዘን የተጎዱትን ሁሉ ፈጣሪ መጽናናትን እንዲሰጥ የወጣቱም ህይወት በሰላም ታርፍ ዘንድ ምኞታችሁን ያስቀመጡ በርካቶች ናቸው። የተወደዳችሁ የጎራ ስቱዲዮ ቤተሰቦቻችን ይህን ታሪክ ያቀረብንላችሁ ያለ ምክንያት አይደለም። የሰው ልጅ ተሰባሪ ሸክላ መሆኑን፣ እንዲህ በሰላም ወጥቶ በድንገት ማለፍ እንዳለ እያሰብን በሕይወታችን ስንኖር ከክፉና መቀኝነት ርቀን መልካም ሥራ በመስራት በምናምነው እምነት ውስጥ ጸንተን ለሀገራችን የሚጠቅም አበርክቶ አድርገን እንድናልፍና ከዚህም ታሪክ እንድንማር በማሰብ ነው እንዲህ አዘጋጅተን ያቀርብ ነው። እናንተ ውድ ተመልካቾቻችንም በዚህ መልኩ እንደተረዳችሁት ባለሙሉ ተስፋ ነን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ያልተነኩ እንዲሁም ያልተዳሰሱ ታሪኮችን በማየት ወደ እናንተ ውድ ተመልካቾች በእንዲህ ያለ መንገድ የሚያቀርብ ሚዲያችን ነውና ሁሌም ሰብስክራይብ ማድረጋችሁ እንዳትዘነጉም። በጎራ ስቱዲዮ በርካታ ቁም ነገሮችን እያገኛችሁ ለህይወታችሁ ትምህርትን የሚሰንቁ ቁም ነገሮችንም በማግኘት እየተማራችሁበት እንደሆነም ባለሙሉ ተስፋ ነን። ዛሬ ደግሞ በአርባ ምንጭ ዩኒቨርሲቲ የሁለተኛ ዓመት ተማሪ የነበረውን ወጣት ብሩክን በሚመለከት ያጋጠመውን ድንገተኛ ሞት አንስተን ያለፈባቸውን ሕይወት መስመሮችም ቃኝተን ወደ እናንተ በእንዲህ ያለ መንገድ አቀረብንላችሁ። ወጣቱ ሕይወቱ በሰላም ታርፍ ዘንድ ወዳጆቹ፣ ወላጆቹ፣ ቤተሰቦቹ እንዲሁም የሚያውቁት ሁሉ መጽናናትን ፈጣሪ እንዲሰጣቸው በመመኘት በእንዲህ ያለ መንገድ ፕሮግራማችንን እናጠናቅቃለን። በሚቀጥለው ጊዜ በሌሎች መሰናዶች ተመልሰን እስክንገናኝ መልካም ጊዜ ለእናንተ ይሆን።